እንግዲህ ዛሬ ልሰራ ያሰብኩት የፈረንጅ ምግብ ነው። በነገራችን ላይ ይህ ምግብ አለቃዬ ስትሰራ በጣም ነው የምወዱላት። በጣም ማለት ነው ማርያምን በጣም ነው የምትሰራው፣ ይጣፍጣል እና እሱን ለመስራት አሰብኩ ማለት ነው። ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ማለምናይ ዛሬ ደግሞ እንግዲህ እሁድ ነው፣ ሰንበት ነው። እንዴት ነው ሰንበት፣ እሁድ እንዴት ነው? በስራ የምታሳልፉ እህቶቼ አይዟችሁ፣ ሁሉም ያልፋል። ሁላችንም በስደት ዓለም ላይ ያለን ልጆች ሀገራችን ገብተን እ የምንልበት ሀገራችን ሰላም ሆኖ ለሀገራችን ያብቃል እና ታገሱ፣ አይዟችሁ እና ቻናሌን ደግሞ እስኪ ላይክ እያደረጋችሁ ቪዲዮን ስጀምር እንዲሁም ሰብስክራይብ እያደረጋችሁ አደረታችሁ። የዛሬ ደግሞ እንግዲህ ልሰራ ያሰብኩት ዛሬ እንጀራ የለም። ዛሬ ልሰራ ያሰብኩት እዚህ ጋር እንግዲህ ሽንኩርት ሽንኩርት ልከትፍ ነው እና እንግዲህ እዚህ ጋር ሽንኩርቴን ከትርፍ ያለው የምሰራው ምን እንደው ታውቃላችሁ? ዛሬ ላዛኛ ላዛኛ በህይወቴ ሰርቼ አላውቅም፣ ግን የተሰራ እበላለሁ። ተሰውት የተዘጋጀ ነገር ምግብ ቤት ምናምን በልቼ አውቃለሁ። እንዲሁም ደግሞ ይሄን ምግብ አለቃዬ ስትሰራው በጣም ነው የምወድላት። በጣም ነው ጎበዝ ናት፣ በጣም ከእሷም ሰላየሁኝ እንዴት እንደምትሰራ ለመስራት አሰብኩ ማለት ነው፣ በማስታውሰው ማለት ነው። እስኪ እናንተ የላዛኛ አሰራር የምታውቁ ካላችሁ በጣም በነገራችን ላይ ቀላል ነው። የኢትዮጵያም ስትሄዱ መስራት ትችላላችሁ። ቤታችሁ ናችሁ ሞያ። በተለይ እንደዚህ እኔ በነገራችን የሆነ ነገር የሆነ ነገር ሰው ሲሰራ ካየው ኮፒ ማድረግ እወዳለሁ እና በጣም ያው ፓስታም ፓስታ ነው። ስጋም ካለ ስጋ፣ ስጋም ከሌለ በአትክልት መስራት ይቻላል እና ያው ግን በስጋ ነው የምወደው። እንግዲህ ዛሬ እንደምታዩኝ፣ ከዛ እዚህ ጋር ነጭ ሽንኩርት እና ሽንኩርት የሚያስፈልገኝ ከዛ ደግሞ እያንዳንዷ አሳያችኋለሁ ማለት ነው። ከዛ ለራሴ ብቻ ነው የምሰራው፣ ምክንያቱም እንጀራ አብኩቼ ነበረ ግን ስራንትና ስራ ስለነበርኩ በጣም ደክሞኝ አላቦከሮትም። ዛሬ ያቦከሮት ስለዚህ ለዛሬ አይደርስም ማለት ነው። ለነገ የሚደርሰው ታችንን ከዛ ጋር ጋዜን ለመጀመሪያ ዘይት እጫምራለሁ ማስቀመጥ ጀምራለሁ። ከዛ እዚህ ጋር ሽንኩርቴን እየከፈቱ እጨምራለሁ ማለት ነው። ሞያ እያሳየሆንኩ አይደለም በነገራችን ላይ። ይሄ የእኔ ሙያ ነው። ከእኔ የተሻለ የምትሰሩ አላችሁ። ግን ሙያ እያስተማርኳችሁ ሳይሆን ነው ለማሳያችሁ። ከዛ እንደዚህ እናስበዋለን ሽንኩርቱ እንዲበስል

ሰንት እጨምራለሁ ማለት ነው። ቲማቲም ሳልሳ እዚህ ጋር የተፈጨ ስጋ አለኝ በደንብ መጨምር ያለበት እኔ ሰራ ነው። የቅድሙ ሁለት ባደርገው አልጨምርም ነበር። ምን ያመዶውም ብዙ ከዛ እንትን እንጨምራለን ው ነጭ ፓውደር ማለት ነው። ግን ማለት ሰላንዴ ነው የማደርገው እንጂ አደረን ተና ፍሬሽ አድርጌበታለሁ። ከዛ ደግሞ ቆንጆ በርበሬ ነው ማለት ነው። እንግዲህ ስጋችን ስጋችን በዚህ መልኩ ግን በዛ ችግር የለውም፣ ውስጥ ማስቀመጥ እችላለሁ። ግማሹን ዋው! ማለት እዚህ ጋር ደግሞ ወይን በነገራችን ላይ እንትን ስትሰሩ ምንድን ነው ስሙዬ፣ ስትሰሩ ላዛኛ ወይን፣ እንደዚህ ቀይ ወይን ሲጨምሩ እንዴት እንደሚጣፍጥ ከዛ እዚህ ጋር እጨምራለሁ ማለት ነው። ከዛ እኔ ችግር የለብኝም አልኮል ስለምጠጣ፣ ግን ሌላ አልኮል የማይጠቀም ሰዎች ደግሞ ካሉ በደንብ ከተቁላላ አልኮሉ ይጠፋል ማለት ነው። በደንብ እንደዚህ አልተቀጥቀዋሉ ማለት አልኮሉ እንዲጠፋ ማለት ነው

እዚህ ጋር ሶሱን ሰራለው ማለት እዚህ ጋር ቅቤ ቅቤ ከሌላችሁ ዘይት መጠቀም ትችላላችሁ። አበዛው ዘይቱን ቀጥ

በእርግጥ ምንም የለውም፣ ደቅት ንጹህ ነው። ግን እኔ ዝም ብዬ ማንፋት ትወዳለሁ። እዚህ ካደረግኩ በኋላ እዚ ጋ ወተት አሁንም አለኝ ወተት እየጨመርኩኝ ነገራችን ላይ ውሃ እና ወተት ቀላቅላችሁ መጠቀም ትችላላችሁ። ለምሳሌ እኔ ወተት ሰላለ ወተቴ ከገዛሁት ዛሬ ስንት ቀኑ ብቻ ነገ ነው የሚያረቀው ለዛ ነው ቀኑ ማለት ነው። ወተት የሚጨምረው ማለት ነው። አያችሁ ወተት በዛ ድርጌ ትንሽ እየ ጨመርኩበት እንደምታዩት እንደዚህ ትንሽ እያንተከትቀዋለው

ትንሽ አት ከዋሉ ማለት ነው። ከዛ እዚህ ጋ ደግሞ ትንሽዬ ትንሽ እያልኩኝ ግማሽ ሊሆን ይችላል፣ አንድ ሊሆን ይችላል። ትንሽዬ ወለዲህ ስጋ እዚህ ጋር ተስተካክሎ ሊሰሩ ሆነ ማለት ነው። ጨውን ምን ማስተካከል እየተሰራልኩን እዚህኛው ጋ እዚህ ጋር ጨው ዋው በጣም የሚጠፍጠው እንግዲህ፣ እንደዚህ በስሎልኛ ወረዲ ሁሉም ተዘጋጅቷል። እዚህ ጋር ደግሞ እንሰራበት አለ ማለት ነው ኢትዮጵያ ያሉ ልጆች ፓስታ ሲሰሩ፣ ማን ነው ላዛኛ ሲሰሩ ይሄን ይቀቅሉታል። እኛ ግን አንቀቅለው። እዚህ ሀገር እኔ ሆን ሴትዮ ሲቀቀሉ አላያትም። እኔም አንቀቅረውም። ከዛ እንደዚህ አደርጋለሁ ማለት ነው። ከዛ በኋላ እዚህ ጋር ያዘጋጀሁትን ነገራችን ላይ ዚጋኔ ቺዝ አለኝ። ቺዝ አለመጨመቅ ትችላላችሁ፣ ቺዝ ከሌላችሁ። እኔ ግን ቺዝ ወዳለሁ። ላዛኛ ጋር መጨመቅም አለመጨመቅም ትችላላችሁ። እና እኔ ቺዝ እኔ ብቻ ነው የምወደው፣ ብዙ ቺዝ አልወድም። ከዛ እንደዚህ አደርጋለሁ። እንግዲህ ሙያችን ይለያያል፣ እንደ መርካችን ማለት ነው። አሁንም እዚህ ጋር እየሰበርኩ ነው የማደርገው። ጠብ እዚህ እንትን ጋር ስለአለብኝ ጠብ እዚህ ጋር ትንሽ ስለሆነ ከዚያ በኋላ ለቀ ማለት ነው። ሁለት መቶ ላይ አድርገው አለው ማለት ነው። ለ35 ደቂቃ ማለት ነው። ሶ ይህን ይመስላል? እንግዲህ እንትናችን ደርሷል። ምግባችን ደርሷል፣ ደርሷል።

ትኩስ ስለሆነ ትኩስ ትኩስ ስለሆነ ጋይስ እንተናክቱት ማለት ነው። እና ትኩስ ሆነ መሰረኝ፣ ይሁት የኔ መሰረ ላዛኛ እንግዲህ ሰርቻለሁ ማለት ነው።